ቋራ ዳግማዊ ቴዎድሮስ በዘመነ ተወለደ። የአንደበቱ አንድ ቃል ከሺ አንበሳ ግስላ ይበልጣል። በአንድ ቃል ሚኒሻዎችን ሰበሰበ። በአንድ ክላሽ ሚሊዮኖችን ያስታጠቀ አብዮት ቀሰቀሰ። ከልጅነት እስከ እውቀት የወጣትነት እድሜውን ለማር ሕዝብ አሳልፎ ሰጠ። ፍጹም ልበ ሙሉ ነው። ከሚናገረው የማይጎድልበት ነብይ የተናገረውን የሚፈጽም ታታሪ ከዓላማው አንዳችም ዘንበል ለማይል ምሰሶ የማይዘነጋ ነብር ከ14 ዓመት በላይ ለአማራ ሕዝብ ነጻነት በከፈለው መስዋዕትነት ነጋሪት ሳይጎሰምለት አዋጅ ሳይነገር ሹማምንት ሳይሰየሙ እልፍኝ ሳይሰናዳ ጳጳሳት ሳይቀመጡ በሕዝብ ልብ ተቀምጦ የነገሰ ንጉሥ አርበኛ ዘመነ ካሴ ባውቄ ቴዎድሮስ ባለራእዩ ህልሙን የፈጸመ የኢትዮጵያ አንድነት ወሰን አስከባሪ የቋራ ጀግና የአማራው ምልክት መይሰው ካሳ ዳግም በዘመነ ቋራ ሲወለድ ጎጃም፣ ሸዋ፣ ወሎ፣ ጎንደር አንድ ሆኖ ለድል አንድ ሆኖ ሊነሳ የቴዲን መንፈሱ ሊወርስ ጀግንነቱን ክብሩ ሊላበስ ያኔ ብቻውን ሲጮህ የተሳቀበት እንደ እብድ የተቆጠረው አርበኛ ዘመነ ካሴ አማራን በቴዲ ዝናር አንድ አድርጎ አጥብቆ አሰረው። የቋራ ወረዳ በሚሊዮን የሚቆጠር ህዝብ ከሁሉም የአማራ ክፍለ ሀገራት ተሰብስቦ የሚኖረው በረሃማ አካባቢ ነው። በቴዎድሮስ የሚታወቀው የቋራ ሕዝብ ጀግንነቱ ከፊቱ ላይ ይነበባል። ሰዎችም በተገናኙ ጊዜ የበረሃው ሐሩር ከቁብ ሳይቆጥሩ እንግዳ በሆነባቸው ሰሞነኛ ክስተት በመደነቅ ሲያወሩ በኩራት ሲሆን ቀትር ላይ መቆማቸውን አያስተውሉትም ነበር ከአንደበታቸው በተደጋጋሚ የሚወጣው ስም ግን ከዳር እስከ ዳር በዝና የናኘ በመሆኑ እነሱም ከስሙ ጋር ጀግንነት ተሰምቷቸው የማይሰለቸውን የአርበኛ ዘመነ ካሲን ስም አብዝተው ይጠሩታል። ሴቶች፣ ወጣቶች፣ ሽማግሌዎች፣ አርሶ አደሮች፣ ነጋዴዎች፣ አሽከርካሪዎችና ኢንቨስተሮች ዘመነን ስናይ ቴዎድሮስን በአካል ያየኑ ያክል ተሰምቶናል ይላሉ። ብቻ አርበኛ ዘመነ ካሴ የቋራ ምድር መረገጡ በሕዝብ ላይም ሌላ መነቃቃት ፈጥሯል። የፋኖዎች የትግልግለት ተቀጣጠለ። በቀጠናው አዲስ የፋኖነት መንፈስ አዲስ አበባ ተቀስቅሷል። አርበኛ ዘመነ ካሴ ወንድሞቹን አሰባስቦ የአማራ ፋኖ ብሔራዊ ኃይል መቋቋሙ ይፋ ከተደረገ በኋላ ወትሮውን ተዋህዶ ከሚኖረው ሕዝብ አንድነቱ እንደገና ታደሰ። በቋራ የአማራ ብሔርተኝነት ከፍም አለ። ሰራዊቱ ወደ ጎጃም፣ ሸዋ፣ ወሎ የሚዘምትበት ቀን በጉጉት መጠባበቅ ጀምሯል። አንድ እያለህ ሚሊዮኖችን ያስከበርከው ጽኑ ሰው ከትንሿ የጎጃም መንደር ተነስተህ እስከ ሀገሪቱ ማዕዘናት በኢትዮጵያ ሕዝብ ዘንድ የነገስከው ንጉሥ ሆይ ያን ሁሉ መከራ ተሸክመህ በጨለማው ውስጥ ጭላንጭል ብርሃን ሆነህ ዛሬ ለተገለጸው ወጋገን ፋኖስ አንተ ነህና አለቃችን እና መሪያችን አርበኛ ዘመነ ካሴ እንኳን ደሳለህ ለማለት እንወዳለን። አገር የገባችበት ቀውስ ቀጣዩን አገር አቀፍ ምርጫ ክፉኛ እንዳይጎዳ ያሰጋል። በወቅታዊ ጉዳይ ከመኢአድ፣ አድ ኢሃፓ እናት ፓርቲና አማራ ብሔራዊ ንቅናቄ የሰጠ መግለጫ። በኢፌድሪ ሕገ መንግሥት አንቀጽ 58 በተደነገገው መሰረት በ2018 የሚካሄደው ሰባተኛው አገር አቀፍ ምርጫ ለማከናወን የአንድ ዓመት ጊዜ ብቻ የቀራት ሀገራችን ኢትዮጵያ በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም። ኢትዮጵያ ሀገራችን አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂት ማስቆም የሚቻለው ከማጭበርበር የጸዳ ነጻ ፍትሃዊና ታማኝ ምርጫ በማካሄድ ብቻ መሆኑን እኛም በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን። ይህንኑ ስናስተጋባም ቆይተናል። ነጻ ፍትሃዊ፣ ታማኝ ምርጫ በተፈጥሮ ሰላማዊ የሆነ ነጻ ሜዳ የሚሻ በመሆኑ ከዚሁ ጋር በቀጥታ ይሁን በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ወደ ዕለት መሻሻል እያሳዩ ወደ ፍጹም መምጣት መቻል አለባቸው። አሁን ላይ የሚታዩት እውነት ግን ከዚህ በተቃራኒ ለመሆናቸው ነገር አያሻም። ወጦ መግባት ብርቅ ነው። ቢያንስ በአማራና በኦሮሚያ የተፋፋመ ጦርነት አለ። የትግራይ ክልል ከሞላ ጎደል የፌዴራል መንግስቱ የሚቆጣጠረው አይደለም። ሰው የመኖር ዋስትና በማጣቱና የኑሮ ጫናው ስላስመረረው ምርጫ መሰል ኩነቶችን በድምፁ የማይፈልገውን የሚያወርድበት፣ የሚፈልገውን ደግሞ ወደ ሥልጣን መንበር የሚያመጣበት በኢትዮጵያ ታሪክ በተደረጉ ምርጫዎች ሆኖ ባያውቅም መሆኑ ቀርቶ ቅንጦት አድርጎ እንዲመለከት እየተገደደ ነው። የፖለቲካ ፓርቲዎች እንደ ምርጫው ዋነኛ ተዋንያን እንደ ልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይት ለማድረግ ወከባዎችና ክልከላዎች ሊነሱ ይገባል። በፖለቲካ አመለካከታቸውና ማንነታቸው ምክንያት በየማጎሪያው ያሉ ሊቃን ሊፈቱ ይገባል። ሚዲያው የአንድ ስርዓት አወዳሽነቱን አስወግዶ ፍትሐዊነት መምጣት አለበት። ገለልተኛ የሚባሉት ደግሞ የማስፈራሪያው ቀንበር ሊቀልላቸው ይገባል። የሰብአዊ መብት፣ የሲቪልና ዲሞክራሲ ተቋማት የበለጠ ገለልተኛና ምህዳሩ የሚበልጥ አሳታፊ ሊሆንላቸው ይገባል። በርከት ያሉ የውጭ ታዛቢዎችም ሂደቱን ከመነሻው እንዲከታተሉ መደላደል ሊፈጠር ይገባል። እነዚህን ነገሮች እያጤንን ባለንበትና አንድ ዓመት ብቻ በቀረው አገራዊ ምርጫ የምርጫ ቦርድ አባላት በአዲስ መልክ ለመቀየር ሂደቱ እንደተጀመረ ይታወቃል። ነባሩ ቦርድ ከግዙፍ ችግሮቹ ቢያንስ አንድ ዓመት ምርጫ በማካሄድ ልምድ ያገኘ በመሆኑ ቀጣዩን ምርጫ እንዲያካሄድ ልምድ ሊሰጠው ይገባል። አዳዲስ የሚመጡ አመራሮች ከአመጣጣቸው ጀምሮ በችግር የተተበተቡ ምርጫን የሚያክል ትልቅና ውስብስብ አገራዊ ሁነት ኃላፊነት በወሰዱ በጥቂት ወራት ውስጥ መርተው እውን ለማድረግ ልምድ የሚጎላቸው በአብዛኛው በስርዓቱ የበዛ እጅ አዙር ፍላጎት የመሾም እድላቸው ሰፊ በመሆኑ ስጋት ጭሯል። ስለሆነም አንደኛ፣ ከቀደመ ልምድ እንደምንረዳው የምርጫ የጊዜ ሰሌዳ ሊጀመር ወራት ብቻ በቀሩት በአሁኑ ወቅት ለሰባተኛ ዙር አገር አቀፍ ምርጫ ምን አይነት ዝግጅት በምን አይነት ደረጃ እየተደረገ እንደሆነ አስፈጻሚው የኢትዮጵያ ምርጫ ቦርድና መንግሥት ለሕዝባችን ግልጽ የሆነ ማብራሪያ እንዲሰጡ እንጠይቃለን። ሁለተኛ፣ ምርጫው የቀረው አንድ ዓመት ብቻ ከመሆኑ አንጻር ገዢው ፓርቲ ሰይፉን ወደ ሰገባው በመመለስ አገራችን ውስጥ የተፈጠሩ ቀውሶችን በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የድርድር ሜዳ ከወዲሁ እንዲፈጠር በጥብቅ እናሳስባለን። ሶስተኛ መንግስት ለምርጫው ስኬታማነት ጠቃሚ ተቃሚ የሆኑ ሚዲያዎችን ፍትሃዊ በማድረግ ሲቪክ ተቋማት በአንጻሩ እንዲንቀሳቀሱ በማስቻል የአፈና ቀንበሩን በማንሳት ለዲሞክራሲ ተቋማት ገለልተኛና ነጻ መደላደል በመፍጠርና የጸጥታ ተቋማትን ከብልጽግና አገልጋይነት በመነጠል ታዛቢዎች ሂደቱን ከወዲሁ መከታተል የሚጀምሩበት ሁኔታ በማመቻቸት ሚናውን እንዲወጣ እናሳስባለን። አራተኛ፣ የምርጫ አስፈጻሚ የሆነውን የምርጫ ቦርድ ኃላፊዎች ከነችግራቸው ያገኙትን ልምድ ለሰባተኛ አገር አቀፍ ምርጫ እንዲያውሉ ከመካተት ይልቅ ማጠናከር ላይ ብቻ እንዲሰራ ጥሪያችንን እናቀርባለን። ይህ ሊሆን የማይችልበትና የቦርድ አባላትን እንደ አዲስ መሾም የግድ ከሆነ የጩዎቹ አቀራረብ በአዋጅ ቁጥር 1133 ዝባር 2011 አንቀጽ 5 መሰረት፣ ሊረጋገጥ በንዑስ አንቀጽ 6 በተደነገገው መሰረት ከፖለቲካ ፓርቲዎች ተወካዮች ጋር ምክክር ሊደረግ እንደሚገባ ልናሳስብ እንወዳለን። አምስተኛ። ለሰላማዊ ትግል ውጤታማነት ያግዝ ዘንድ መንግስት የፖለቲካ እስረኞችን እንዲፈታ እንጠይቃለን። ስድስተኛ። መላው የኢትዮጵያ ህዝብ ቀጣዩን አገር አቀፍ ምርጫ የሞት የሽረት አድርጎ በመያዝና አገር ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጩ እንደሆነ አምኖ መንግስት ወደ መስመር እንዲገባ ጫና በማሳደር እንደ ህዝብ የበኩሉን እንዲወጣ ጥሪያችንን እናስተላልፋለን። ሰባተኛ ፓርቲዎች በተናጠል የምናደርገውን ትግል የህዝባችንን ስቃይ ከማራዘም የዘለለ ፋይዳ እንደሌለው በመረዳት በጋራ እንድንታገል ጥሪያችንን እናቀርባለን። እግዚአብሔር አገራችንን ኢትዮጵያንና ህዝቦቿን ሊጠብቅ። መያድ፣ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ግንቦት አራት ቀን 2017 ዓ.ም አዲስ አበባ ኢትዮጵያ። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።